ጤና ይስጥልን ተመልካቾቻችን፣ የገቢዎች ሚኒስቴር ዩቲዩብ ቻናልን እየተከታተላችሁ ትገኛላችሁ። ዩቲዩብ ቻናላችን የተለያዩ አዳዲስ መረጃዎችን፣ ርዕሰ ጉዳዮችን እያነሳን ወደ እናንተ የምናደርስበት የምንወያይበት ቻናላችን ነው። በዛሬው ቪዲዮ ደግሞ ወደ እናንተ ላደርስ የወደድኩት የድሬዳዋ ደረቅ ወደብ ወይም ደግሞ የድሬዳዋ ጉምሩክ ቅርንጫፍ ጽሕፈት ቤት ደረቅ ወደብ ስራ እንቅስቃሴ ምን ይመስላል የሚለውን ወደ እናንተ ለማስቃኘት ነው። በዚህ ደረቅ ወደብ አገልግሎት የምታገኙ ወደፊትም ደግሞ ይህንን ደረቅ ወደብ ለመጠቀም ያሰባችሁ በሙሉ ስለ ደረቅ ወደቡ ምንነት ባጭሩ መረጃዎችን ወደ እናንተ የምናደርስ ይሆናል። እንግዲህ አቶ አብዲ አዲ ጋር ቆይታ አድርጌ ያለው እሳቸውም የድሬዳዋ ጉምሩክ ቅርንጫፍ ጽሕፈት ቤት የጉምሩክ ኮርፖሬሽን ምክትል ስራ አስኪያጅ ናቸው። አብራችሁን ቆይ ሬዳዋ ደረቅ ወደብና ተርሚናል የተለያዩ የጉምሩክ አገልግሎቶች ናቸው የሚሰጡት። በሁለት ትራንስፖርት ዘዴዎች ተጓጉዘው በደረቅ ወደቡ የሚደርሱ እቃዎች ተገቢ የጉምሩክ አገልግሎት ይሰጣል። እነዚህ የትራንስፖርት ዘዴዎች መልቲ ሞዳል እና ዩኒ ሞዳል ይባላሉ። በአብዛኛው በምስራቁ አካባቢ ደረቅ ወደቡ ቅርብ ጊዜ የተደራጀ ከመሆኑ ጋር ተያይዘው በርካታ ቁጥር ያላቸው አገልግሎት የሚሰጠው የዩኒሞዳል ከዚህ ቀደም ሲሰጥ የነበረው የዩኒሞዳል አገልግሎት በስፋት ይሰጣል። መልቲሞዳል ደግሞ በመኪና ጭነቶች ከሚመጡ በተጨማሪ በባቡር ትራንስፖርት ጭምር እቃዎች ተጭነው ደረቅ ወደቡ ይደርሳሉ። ከዚያ በኋላ ተገቢ ከትራንዚት እስከ የቃለ ነጻ ዝውውር መልቀቅ ድረስ ያለው አገልግሎት ይሰጣል ማለት ነው። መልካም አንድ ዕቃ ያው ቀደም እንደጠቀስኩት በሁለት የትራንስፖርት ሞዳሊቲ ዕቃዎች የሚመጡት ከዩኒ ሞዳል ስንነሳ የመጀመሪያ በኢሲኤምኤስ ሰነድ ይመዘገባል። ሰነድ ቢመዘገበው ትራንስተር አማካኝነት ነው። ትራንስተር ማለት እንደሚታወቀው ጉምሩክ አገልግሎት እንዲሰጥ ጉምሩክ ፍቃድ የሚሰጠውና የሚቆጣጠረው የመቆጣጠሪያ መመሪያ ጭምር ያለው አካል ነው። ያ አካል ሰነድ ይመዘግባል። ሰነድ መዝግበው ወደ ጉምሩክ ያመጣል። ይሄን የሚያረገው ኦንላይን ነው። እንደምታውቁት ምንም የወረቀት ንክክ የለው። ልክ ይሄ ሰነድ ሰነድ ላይ ሲመዘገብ ይሄን ስራ ለመስራት ለተዘጋጀው ሰው በኤስኤምኤስ በ ቴክስቲ ይደርሰዋል። ያ ሰው ሰነዱ የተሟላ ስለመሆኑና በሴልፍ አሴስመንት የሚገባውን ቀረጥና ታክስ ስለመክፈሉ አረጋግጦ ትራንዚት ፍቃድ ይሰጠዋል። ይሄ አይኤም ፎር መዝግቦ ትራንዚት የሚጠይቁ ደንበኞቻችን ማለት ነው። ይህ ደግሞ ትራንዚት እንደተፈቀደው እቃ ወደሚጫንበት ዲስፓች ያደርጋሉ። ጭነት እና የጭነት ሰነዶችን ያዘጋጁና እቃው ከዛ ከሀገር ይጫናል። ለአብነት ጅቡቲን መውሰድ እንችላለን ከጅቡቲ እቃ ተጭኖ የእኛ መግቢያ በሮች አሉ ከጅቡቲ የእኛ ማስተባበሪያ ጽህፈት ቤት አለ ጽህፈት ቤቱ ደግሞ መንገድ ወረቀት ያዘጋጃል በመንገድ ወረቀቱ መሰረት እስከ መግቢያ በር ለእኛ አሁን የሚቀርበው መግቢያ በር እና እቃዎች የሚወጡት ደወሌ መግቢያ በር በሚባለው ነው እዛ ላይ እቃ ከወደብ ከመግቢያ በር ተነስቷል የሚል በሲስተምም በያዘው መንገድ ወረቀትም ላይ ምልክት ተደርጎ በቁጥጥር በሚደረግባቸው የትራንዚት ሩቶች ላይ ቁጥጥር እየተደረገ ደረቅ ወደብ ይደርሳል። ደረቅ ወደብ ጭነት ሲደርስ በትራንዚት መመሪያው መሰረት በተነሳበት ሁኔታ መድረሱን የሚመለከታቸው ባለሙያዎች ያረጋግጣሉ። ከተረጋገጠ በኋላ ጭነቱን ተረክቦ ፕሌስ የሚያደርጉ ስራ ክፍል የመጋዘን ስራ ክፍል አለ መጋዘን እቃውን ፕሌስ ያደርጋል። ቦታው የሚመደብበት እቃ ባህሪና የአይተም ብዛት ላይ ተመስርቶ እቃን ፕሌስ ያደርጋል። ልክ እቃን ፕሌስ እንዳደረገ ለእቃ አወጣጥ ኖቲፋይ ያደርጋል። እቃ ደርሷል የሚል ኖቲፊኬሽን ሲደርሳቸው እቃ አወጣጥ ስራ ክፍል የጉምሩክ ክሊራንስ የሚጀመርበት ስራ ክፍል ማለት ነው። የዚህን እቃ የስጋት ደረጃ በሲስተም ይወስናል ማለት፣ ሪስክ ይጥላል ይባላል። ሪስክ ሴሌክቲቪቲው ቀይ ሊሆን ይችላል፣ ቢጫ ሊሆን ይችላል፣ አረንጓዴ ሊሆን ይችላል። በእንደዚህ አማካኝነት ለምሳሌ ቀዩን ብንወስድ ቀይ ነው ብሎ ሲስተም ሲመርጥ ወደ የት ይሊካል? ለዚህ ስራ የተዘጋጁ የእቃ ምርመራ ባለሙያዎቻችን ጋር ሲስተም ከሰው ንክኪ ውጭ በሆነ መልክ ይመድባል። ይህ ባለሙያ ሚሴጅ ነው የሚደርሰው በስልኩ በኮምፒውተሩ በዩዘሩ ገብተው ማለት ነው። ከዛ በኋላ በቦታ ድረስ ይሄዳል። ፍተሻ ስራውን በዲቴል ካከናወነ በኋላ ሪፖርት በዚሁ ኢሲኤምኤስ ላይ ያቀርባል። ካቀረበ በኋላ ስለ ማቅረቡ ሲስተም ላይ ሲገልጽ ወይ ደግሞ ሪሩት ሲያደርግ ወደ ሰነድ መርማሪ ባለሙያ ይሄዳል። ሰነድ መርማሪ ባለሙያ ደግሞ እንደዚሁ ዋጋና ታሪፍንና ሌሎች አስፈላጊ ቀርጥና ታክስ የሚከፈልባቸውን ሁኔታ ከመረመሪ በኋላ ቀረጥና ታክስ ይወስንና ለባለ ጉዳዩ በሰነዱ ላይ ያሳውቃል። ባለ ጉዳዩ ባለበት ሆነው ቀረጥና ታክሱ ምን ያክል እንደሆነ ያውቀዋል። ካወቀ በኋላ ቅሬታ ከሌለው ባለበት ሆነው ሰነድ ቀረጥና ታክሱን ይከፍልና ወደ ጉምሩክ ሊካል ቅሬታ ካለው ደግሞ በየደረጃ ባለው የቅሬታ ሁኔታ ቅሬታ ያቀርብና ታይቶለት ከዛ በኋላ ይከፍላል። ክፍያ ከተፈጸመ በኋላ እቃ ለነፃ ዝውውር ይለቀቃል ማለት ነው። እዚህ ጋር እቃ ለነፃ ዝውውር የሚለቀቀው በተጓዳኝ መስሪያ ቤት የማይፈለግ እቃ ከሆነ ብቻ። ምግብ ነክ፣ መድኃኒት፣ ሌሎች ተጓዳኝ መንግስት ስልጣን የሰጣቸው እቃዎች ላይ ቁጥጥር እንዲደረግ የተቋቋሙ ተቋማት የሚፈልጓቸው ከሆነ ለእነዚህ ኖቲፋይ ይደረጋል። እነዚህ ተቋማት ይለቀቅ ወይም ደግሞ ደረጃውን ያሟላ ጤናሙን ያሟላ እቃ ስለመሆኑ ሲያረጋግጡ መልቀቂያ ይሰጣል። መልቀቂያ ከተሰጠ በኋላ መልቀቂያ ያገኘ የእቃው ባለቤት ወደ ደረቅ ወደብ አስተዳደር በመሄድ እቃ ከገባበት ቀን እስከ መልቀቂያ እስከተሰጠበት ቀን ያለውን የስቶሬጅ ክፍያ በመክፈል በመጋዘን የኛ ቲም ወይም መጋዘን አማካኝነት እቃ ለነፃ ዝውውር ኤግዚት ቲኬት ተዘጋጅቶለት ከግቢ ወጥተው እቃው ሀገር ውስጥ እንደተመረተ እቃ ተቆጥሮ ለአገልግሎት ይለቀቃል ማለት ነው። አገልግሎት ከትራንዚት እስከ እቃ መልቀቅ ያለው ድረስ ይሄን ይመስላል። በዋናነት እዚህ ደረቅ ወደብ ላይ አገልግሎት የሚሰጠው የገቢ እቃ አገልግሎት ነው። ወጪ ጋር አገልግሎት የሚሰጠው የሀገር ውስጥ ምርቶችን ወይም ደግሞ ረው የሚባሉት ቀጥታ ኤክስፖርት የሚደረጉ እና ትክልትና ፍራፍሬ ሌላ ማዕከል አለን፣ አዘጋጅተን ለዚሁ የተሻለ የተለየ አገልግሎት ለመስጠት የተዘጋጀ ስፍራ አለ። እንደዚሁም የውጭ ፍተሻ አገልግሎቶች ሚር ስለሚያገኙ ህጉም ስለሚፈቅድላቸው የጭነት ማዕከሉ ከዚህ ደረቅ ወደብ ውጭ ሌላ ማዕከል አለን፣ ሌላ የተለየ ስራ ፍሰት፣ የተለየ ስራ ስትራክቸር የተለየ አገልግሎት መስጫ ስፍራ አለን ማለት ነው። ከዚህ ውጪ ሀገር ውስጥ እየተመረቱ በተለይ ቅድም እንደጠቀስኩት ኢንዱስትሪዎች ላይ እየተመረቱ ወደ ውጭ ኤክስፖርት የሚደረጉ ደግሞ አሉ። እነሱ ደግሞ ነፃ ንግድ ቀጠና አካባቢ ከኢንዱስትሪ መንደር ጋር የተቆራኘ ከዘው ከቦታ እንደዚሁ የቴክስታይልም ፊኒሽድም ሰሚ ፊኒሽድ እቃዎችም ኤክስፖርት የሚደረጉት ከእንደዚህ አይነት ስፍራዎች ናቸው። እሱም ከዚህ ሶስት ኪሎ ሜትር ላይ ነጻ ንግድ ቀጠና የሚባል ቦታ ላይ አንድ ላይ ኤክስፖርት እና ኢምፖርት ስራ በቅንጅት የምንሰጠው እዛ ነው። ያው ጉምሩክ ኮሚሽን ኦንላይን አገልግሎት ከጀመረ ያው አመታት ተቆጥረዋል። ለሌሎች ፌዴራል መንግስት ተቋማትም አሪያ የሚሆን ተግባር ነው። እኛ ምንም አይነት የወረቀት አገልግሎት አይሰጥም በጉምሩክ ከዛ በተጨማሪ ደግሞ በቅርብ ጊዜ በጣም የተለያዩ ይሄን የኦንላይን አገልግሎትን ይበልጥ ዘመናዊ የሚያደርጉ ሲስተሞች እንዲለሙ ተደርገው ወደ አገልግሎት ገብተዋል። እነዚህ ደግሞ ስራውን በተሻለ ሁኔታ እንድናከናውን ይረዳሉ ማለት ነው። አንዱ ካርጎ ትራኪንግ ነው። ካርጎ ትራኪንግ ከዚህ በፊት በትራንዚት ቁጥጥር ስራዎቻችን ላይ ተግዳሮት የነበረ እንደነቅሸባ ቅሸባ አይነቶችን አሁን በተሟላ መልኩ እንድንቆጣጠር አስችሎናል። ከተጀመረ የተወሰነ ጊዜ የቆየ ቢሆንም በዚህ አመት ነው የተሟላ አገልግሎት እንዲሰጥ ግባቶቹ ተሟልተውለት ኤሌክትሮኒክ ሲሊን ጨምሮ ማለት ነው ወደ ስራ ይገባና ይሄ እጅጉን ስራዎቻችን የሚያግዝ ይሆናል። ሌላው ኤአይ ነው። ኤአይ ለምተው ወደ ስራ ገብተዋል። በተለይ እንደኛ ቅርንጫፍ ስፔሲፊካሊ ይህን አገልግሎት ይሰጥበት ባይባልም በተለይ ኤርፖርት አካባቢ በኤአይ አማካኝነት የመንገደኞች ቁጥጥርን በሚመልኩ አገልግሎት መውጥት እንደሚያስችል ይታወቃልና ሌሎች በተለይ ከስተመሮችን እዚህ ሳይመጡ ባሉበት የምክር አገልግሎት የሚያገኙበትን ጭምር የዘረጋ ስለሆነ ይሄ በእጅጉ አገልግሎታችን የተሻለ ከዚህ የበለጠ ከዚህ በፊት ከነበረው የበለጠ ሊያሳድግና የከስተመሮቻችን የደንበኞቻችን እርካታ በእጅጉ ሊያሳድጉ የሚችሉ ተግባራት የሚፈጸሙባቸው ቴክኖሎጂ ውጤቶች ናቸው ብለን መውሰድ እንችላለን። እኔም አመሰግናለሁ። ድሬዳዋ እንደምታወቀው በመንግስትም ትኩረት የተሰጠው የንግድ ሀብ ወይም ደግሞ የኢንዱስትሪ ሀብ እንድትሆን የሚፈለግ አካባቢ ነው። ይህን የመንግስትና የሕዝብን ፍላጎት የሚመጣጠን የጉምሩክ አገልግሎት ለመስጠት እኛም እንደ ቅርንጫፍ ጽ/ቤት በሰው ኃይልም በቴክኖሎጂም በዝግጁነትም ይሄን የሚመጥን ሰራዊት ለመገንባት የተሻለ ዝግጅት እያደረግን እንገኛለን። እናንተም እዚህ መጣችሁ ይሄን ሁኔታ ለማወቅ እና ለህዝብ ለማሳወቅ እድሉን ስለሰጣችሁን በጣም አመሰግናለሁ።